ምዕራፍ አርባ አንድ ዮሴፍ የፈርዖንን ሕልም እንደ ተረጎመ ከሁለት ዓመት በኋላ ፈርዖን ሕልምን አየ እነሆም በወንዙ ዳር ቆሞ ነበር እነሆም መልካቸው ያማረ ስጋቸውም የወፈረ ሰባት ላሞች ከወንዙ ወጡ በወንዙም ዳር በመስኩ ይሰማሩ ነበር ከእነርሱም በኋላ እነሆ መልካቸው የከፋ ስጋቸውም የከሳ ሌሎች ሰባት ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ተሰማርተው ነበር። መልካቸው የከፋ ስጋቸውም የከሳ እነዚያ ሰባት ላሞች መልካቸው ያማረውን ስጋቸውም የወፈረውን ሰባቱን ላሞች ዋጧቸው። ፈርዖንም ነቃ፣ ደግሞም ተኛ። ሁለተኛ ሕልምንም አየ። እነሆ በአንድ አገዳ ላይ የነበሩ ያማሩና ምርጥ የሆኑ ሰባት እሸቶች ወጡ። እነሆም ከእነርሱ በኋላ የሰለቱና በነፋስ የተመቱ ሰባት እሸቶች ወጡ። እነዚያም የሰለቱና ነፋስ የመታቸው እሸቶች ሰባቱን ያማሩና የጎመሩ እሸቶች ዋጧቸው። ፈርዖንም ነቃ። እነሆም ሕልም ነበር። በነጋም ጊዜ መንፈሱ ታወከችበት። የግብፅ ሕልም ተርጓሚዎችንና ጠቢባንን ሁሉ ልቆ አስጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን ሕልሙን የሚተረጉምለት አልተገኘም። የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ፣ እኔ ኀጢአቴን ዛሬ አስባለሁ። ፈርዖን በአገልጋዮቹ ላይ ተቆጣ፣ እኔንም የእንጀራ አበዛዎቹንም አለቃ በግዞት ቤት አኖረን። እኛም በአንዲት ሌሊት ሕልምን አለምን፣ እኔና እርሱ እያንዳንዳችን እንደ ሕልማችን ትርጓሜ አለምን። በዚያም የእንጀራ አበዛዎች አለቃ አገልጋይ የሆነ አንድ ዕብራዊ ጎልማሳ ከኛ ጋር ነበር። ለእርሱም ነገር ነው፣ ሕልማችንንም ተረጎመልን። እንዲህም ሆነ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለስኩ፣ እርሱም ተሰቀለ። ፈርዖንም ልኮ ዮሴፍን አስጠራው። ከግዞት ቤትም አወጡት፣ ራሱንም መላጩት፣ ልብሱንም ለወጡ፣ ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየው የሚተረጉምልኝ አጣው ሕልምን እንደሰማህ እንደ ተረጎምህም ስላንተ ሰማሁ። ዮሴፍም እግዚአብሔር ከገለጸለት ሰው በቀር መተርጎም የሚችል የለም ብሎ ለፈርዖን መለሰለት። ፈርዖንም ለዮሴፍ እንዲህ አለው፣ እነሆ በዕልሜ በወንዝ ዳር ቆሜ ነበር። እነሆም ሥጋቸው የወፈረ መልካቸው የሚያማረ ሰባት ላሞች ወጡ። በወንዙ ዳር በመስኩ የሚሰማሩ ነበር። ከእነርሱም በኋላ እነሆ የደከሙ መልካቸውም እጅግ የከፋ ሥጋቸውም የከሳ ሌሎች ሰባት ላሞች ከወንዙ ወጡ። በግብጽ ምድር ሁሉ እንደ እነርሱ መልከ ጥፉ ከቶ አላየሁም። እነዚያ የከሱትና መልከ ክፉዎቹ ላሞች እነዚያን የመጀመሪያዎቹን ያማሩና የወፈሩ ሰባት ላሞች ዋጧቸው። በሆዳቸውም ተዋጡ፣ በሆዳቸውም ውስጥ የገባ እንደሌለ ሆኑ። መልካቸውም በመጀመሪያ እንደ ነበረው የከፋ ነበር። ነቃው። ዳግመኛም ተኛው። በሕልሜም እነሆ የጎመሩና መልካም የሆኑ ሰባት እሸቶች ከአንድ አገዳ ሲወጡ አየው። ከእነርሱ በኋላ እነሆ የሰለቱና በነፋስ የተመቱ ሌሎች ሰባት እሸቶች ወጡ። እነዚያ የሰለቱትና በነፋስ የተመቱት እሸቶች እነዚያን ያማሩትንና የጎመሩትን ሰባቱን እሸቶች ዋጧቸው። ለሕልም ተርጓሚዎች ሕልሜን ነገርኩ፣ የተረጎመልኝም የለም። ዮሴፍም ፈርዖንን አለው። የፈርዖን ህልሙ አንድ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳይቶታል። እነዚያ ሰባቱ መልካሞች ላሞች ሰባት ዓመታት ናቸው። እነዚያ ሰባቱ መልካዎች አሸቶች ሰባት ዓመታት ናቸው። የፈርዖን ህልሙ አንድ ነው። ከእነርሱ በኋላ የወጡት እነዚያ የከሱና መልከ ክፉዎቹ ሰባት ላሞች ሰባት ዓመታት ናቸው። እነዚያ የሰለቱና ነፋስ የመታቸው ሰባት ውሸቶች እነርሱ ረሃብ የሚሆንባቸው ሰባት ዓመታት ናቸው። ለፈኖን ለፈርዖን የነገርሁት ነገር ይህ ነው። እግዚአብሔር ሊያደርገው ያለው ለፈርዖንን አሳየው። እነሆ በግብጽ ምድር ሁሉ እጅግ ጥጋብ የሚሆንባቸው ሰባት ዓመታት ይመጣሉ። ደግሞም ከዚያ በኋላ ሰባት የራብ ዓመታት ይመጣል። በግብጽ ሀገር ሁሉ የነበረውንም ጥጋብ ሁሉ ይረሱታል። ራብም ምድርን ሁሉ ያጠፋል። በኋላም የሚሆነው ከዚያ ራብ የተነሳ በምድር የሆነው ጥጋብ አይታወቅም እጅግ ጽኑ ይሆናልና። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ብልህና አዋቂ ሰው ለአንተ ፈልግ፣ በግብጽ ምድር ላይም ሹመው። ፈርዖን በግብጽ ምድር ላይ ሹሞችን ይሹም በሰባቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከአምስት እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ሰባት ዓመታት እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኑሩ፣ እህሎችም በከተሞች ይጠበቁ። በግብፅ ምድር ስለሚሆነው ስለ ሰባቱ ዓመታት ራብ እህሉ ለሀገሩ ሁሉ ተጠብቆ ይኑር። ምድሪቱም በራብ አትጠፋም። ዮሴፍ በግብፅ አዛዥ እንደሆነ ነገሩም ፈርዖንንና ሰዎቹን ሁሉ ደስ አሰኛቸው። ፈርዖንም ሎሌዎቹን እንዲህ አላቸው፣ በሆኑ የእግዚአብሔር መንፈስ ያለበትን እንደዚህ ያለ ሰውን እናገኛለን። ፈርዖንም ዮሴፍን አለው እግዚአብሔር ይህን ሁሉ ገልጦልሃልና ከአንተ ይልቅ ብልህና አዋቂ ሰው የለም። አንተ በቤቴ ላይ ተሾም፣ ሕዝቤም ሁሉ ለቃልህ ይታዘዝ። እኔም ከዙባኔ በቀር ከአንተ የምበልጥበት የለም። ፈርዖንም ዮሴፍን በግብፅ ምዱር ላይ ሁሉ ሾሜሃለሁ አለው። ፈርዖን ቀለበቱን ከእጁ አወለቀ በዮሴፍ እጅ ላይ አደረገው። የነጭ ሐር ልብስንም አለበሰው። በአንገቱም የወርቅ ዝርግፍን አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው። ስገዱ እያለም በፊት በፊት አዋጅ ነጋሪ እንዲሄድ አደረገ። በግብጽ ምድር ሁሉ ላይ ሾመው። ፈርዖንም ዮሴፍን አለው፣ እኔ ራሴ ፈርዖን ነኝ። በግብጽ ሀገር ሁሉ ያለ አንተ ማንም እጁን አያንሳ። ያላንተ ማንም እጁን አያንሳ። ፈርዖንም የዮሴፍን ስም እስፍን ቶፌኔ ብሎ ጠራው። የሄልዮቱ ከተማ ካህን የጴጤ ፋራ ልጅ የምትሆን አስኔትንስ ሚስት ትሆነው ዘንድም ሰጠው። ዮሴፍም በግብጽ ንጉሥ በፈርዖን ፊት በቆመ ጊዜ ዕድሜው ሰላሳ ዓመት ነበር። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በሰባቱም የጥጋብ ዓመታት ግብፅ ያስገኘችው እህል ሁሉ ክምር ሆነ። በግብፅ ምድር ሁሉ ያለውን የሰባቱን የጥጋብ ዓመታት እህል ሁሉ ሰበሰበም። እህልንም በከተሞቹ አደ አደለበ በየከተማይቱ ዙሪያ ያለውን የእርሻውን እህል ሁሉ በዚያው ከተተ። ዮሴፍም እንደ ባሕር አሸዋ እጅግ ብዙ የሆነ ስንዴን አከማቸ መስፈር እስኪሳናቸው ድረስ ሊሰፈር አልተቻለምና። ለዮሴፍም የሄልዮቱ ከተማ ካህን የጴጤፋራ ልጅ አስኔት የወለደችለት ሁለት ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት እንድረሳ አደረገኝ። የሁለተኛውንም ልጅ ስም ኤፍሬም ብሎ ጠራው እንዲህ ሲል እግዚአብሔር በመከራዬ ሀገር አብዝቶልኛል። ብሎም በግብጽ ምድር የነበረውም ሰባቱ የጥጋብ ዓመት አለፈ። ዮሴፍም እንደተናገረ ሰባቱ የራብ ዓመት መምጣት ጀመረ። በየሀገሩም ሁሉ ራብ ሆነ። በግብጽ ምድር ሁሉ ግን እህል ነበረ። የግብጽ ምድርም ሁሉ ተራበ። ሕዝቡም ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁንም ሁሉ አድርጉ አላቸው። በምድርም ሁሉ ላይ ራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ለግብጽ ሰዎች ሁሉ ይሸጥ ነበር። አገሮችም ሁሉ ከዮሴፍ እህል ይገዙ ዘንድ ወደ ግብፅ ወጡ። በምድር ሁሉ ራብ እጅግ ጸንቶ ነበር።